ሰላም ጠና ስጥልን። የመጋቢት 29 2017 የሶከር ኢትዮጵያን አጫጭር መረጃዎች እንሆ። የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት የመጀመሪያ ቀን ጨዋታዎች ዛሬ በተከወነ ሁለት መርሃ ግብር ተጀምሯል። በሀዋሳ ዩኒቨርሲቲ ስታዲየም ቀን 9 ሰዓት ሲል ፋሲል ከነማን ከቅዱስ ጊዮርጊስ ያገናኘው ጨዋታ በመጀመሪያው አጋማሽ ጌታነ ከበደ ባስቆጠራቸው ሁለት ጎሎች ሁለት ለአንድ በአጼዎቹ አሸናፊነት ሲጠናቀቅ የፈረሰኞቹን ከሽንፈት ያላዳነች ብቸኛ ግብን ከረፍት በኋላ ተቀይሮ የገባው አብርሃም ጌታቸው አስቆጥሯል። ምሽቱን የተደረገው የመሪው ኢትዮጵያ መድህንና በተቃራኒው የሊጉ ግርጌ ላይ የተቀመጠውን ወልዋሎን ያገናኘ አብዛኛው ጨዋታ አንድ ለአንድ በሆነ ውጤት ተፈጽሟል። ፏድ አዚዝ ባዮ ዋንጫ ቱት በሳጥን ውስጥ የሰራበትን ጥፋት ተከትሎ በመጀመሪያዎቹ 10 ደቂቃዎች የተሰጠውን የፍጹም ቅጣት ምት ከመረብ በማሳረፍ ወልዋሎን መሪ ቢያደረግም ከረፍት መልስ የበረከት ካሌብን ተሻጋሪ ኳስ ቃሲም ረዛቅ በግንባር ገኝቶ ራሱ ላይ በማስቆጠር ጨዋታው አንድ ለአንድ ሲጠናቀቅ፣ ሰባኛው ደቂቃ ላይ የወልዋሎ ግብ አስቆጣሪ ፍዋድ አዚዝ ባዮ በሁለት ቢጫ በቀይ ካርድ ከሜዳ ተወግዷል። ነገ ማክሰኞ በሶስት ጨዋታዎች ሊጉ ሲቀጥር ረፋድ ላይ አዳማን ከወላይታ ድቻ፣ ከሰዓት በኋላ ደግሞ ሀዲያ ሆሳዕና ከድሬዳዋ መቻል ከመቀለ ሰባ እንደርታ ጋር ሲጫወት፣ ሮብ ኤሌክትሪክ ካዋሳ ስሁል ሽረ ከሲዳማ ቡና፣ ሐሙስ ደግሞ አርባምንጭ ከንግድ ባንክ፣ ባህርዳር ደግሞ ከኢትዮጵያ ቡና ጋር ይጫወ ይጫወታሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በሊጉ የክለቦች ህገወጥ የገንዘብ ዝውውርና ክፍያ ጋር በተያዘ የሶስት ጋዜጠኞች ስም አለ ማለቱን በተመለከተ የኢትዮጵያ ስፖርት ጋዜጠኞች ማህበር ማብራሪያን ጠይቋል። በክለቦችና ተጫዋቾች ላይ የተላለፈውን የቅጣት ውሳኔ በተመለከተ የአክሲዮን ማህበሩ ለመገናኛ ብዙሃን ባለሙያዎች ገለጻ ሲያደርግ በህገወጥ ድርጊቱ ሶስት ጋዜጠኞች መኖራቸውን ጠቅሶ በቅርቡም የጋዜጠኞቹ ስም ይፋ እንደሚሆን አመላክቶ ነበር። ይህ በእንዲህ እንዳለ የኢትዮጵያ ስፖርት ጋዜጠኞች ማህበር በጉዳዩ ዙሪያ ማብራሪያ እንዲሰጠው በይፋዊ መንገድ ጥያቄ አቅርቧል። ማህበሩ በወጣው ደብዳቤ ጉዳዩ የስፖርት ጋዜጠኞችን ስምና ዝና የሚያጎድፍ ስነ ልቦናዊ ጫናን የፈጠረ ነው ካለ በኋላ አክሲዮን ማህበሩ አለኝ የሚለውን መረጃ ማውጣት ካልሆነ ደግሞ ዝም ማለት ሲገባው ሐሜት በሚመስል መልኩ መረጃውን ማውጣቱ ተገቢ አይደለም ብሏል። በመጨረሻም አክሲዮን ማህበሩ ማብራሪያ እንዲሰጠውም ጠይቋል። ከነአን ማርክነህ ሀትሪክ ሰርቷል። ከወራት በፊት አልመዲናን ለቆ ሌላኛውን የሊቢያ ክለብ ሸባብ አልጋሃርን የተቀላቀለው ከነአን ማርክነህ ከቀናት በፊት ክለቡ ከአቡ ሳሊም ጋር አራት ለአራት በሆነ ውጤት ነጥብ ተጋርቶ በወጣበት ጨዋታ ሀትሪክ ሰርቷል። በሊቢያ ውጤታማ ጊዜ በማሳለፍ ላይ የሚገኘው ከነአን ማርክነህ በሊቢያ ቆይታው በ13 ጨዋታዎች ስድስት ግቦችን ማስቆጠር ችሏል። የኢትዮጵያ ከፍተኛ ሊግ የምድብ ለ19 ሳምንት ጨዋታ ዛሬ ሲቋጭ የምድባ የአኛ ሳምንት ጨዋታዎች ደግሞ ነገ ይጠናቀቃል። ባሳለፍነው ቅዳሜ የተጀመረው የኢትዮጵያ ከፍተኛ ሊግ ምድብ ለ19 ሳምንት ጨዋታዎች ዛሬ ተካሄደው በነበሩ ጨዋታዎች ፍጻሜያቸውን አግኝተዋል። አላባ ከተማ ወደ መሪው ነገሌ አርሲ በይበልጥ የሚቀርብበትን እድል በሱሉልታ ሁለት ለአንድ በመረታቱ ሳይጠቀምበት ሲቀር፣ ተጠባቂ የነበረው ሌላኛው የነጌሌ አርሲና የንብ ጨዋታ ደግሞ አንድ ለአንድ መጠናቀቅ ችሏል። ይህንን ግድብ ነገሌ አርሲ በ40 ደሴ በ38 አላባ ደግሞ በ36 ነጥቦች ከ1 እስከ 3 የተቀመጡ ሲሆን አክሱም ከተማና አዲስ አበባ ዩኒቨርሲቲ ከከፍተኛ ሊጉ የወረዱ ቡድኖች ሆነዋል። የምድብ ሀ የሃያኛው ሳምንት ጨዋታ ዛሬ በሁለተኛ ቀኑ ሲቀጥል፣ ነቀምት ከተማ ዱራሜን አራት ለአንድ ሲያሸንፈው እንጅባራ ሶሎዳ ሶዶዳ አድዋን 2 ለአንድ አሸንፏል። ነገ የመጨረሻ ቀን ጨዋታዎች ሲቀጥሉ፣ ሸገር ከደብረ ብርሃን አምቦ ከደደቢት ጋር ሲፋለሙ ሸገርን ወደ ፕሪሚየር ሊጉ ያሳደገው ምድብ ዱራሜ ከተማና ወልቂጤ ከተማን ወደ ታችኛው ሊግ ሸኝቷል። ወልቂጤ ከተማ ይግባኝ ጠይቋል። በኢትዮጵያ ፕሪሚየር ሊግ ላይ ላለፉት ዓመታት ሲወዳደር ቆይቶ በያዝነው ዓመት በተለያዩ የቅጣት ውሳኔዎች የተነሳ በመታገዱ በሊጉ አለመመዝገቡን ተከትሎ በቀጥታ ወደ ከፍተኛ ሊጉ ወርዶ በምድብ አስር ሲወዳደር የነበረው ወልቂጤ ከተማ ከአንድ የውጭ ተጫዋች ጋር በነበረው የክፍያ ተፈጻሚ አለመሆን ጋር ተያይዞ ፊፋ በክለቡ ላይ የስድስት ነጥብን ቅነሳን ማድረጉ ይታወሳል። ሆኖም በአሁኑ ሰዓት በሂሳባዊ ስሌት ከከፍተኛ ሊጉ መውረዶ የተረጋገጠው ክለቡ የስድስት ነጥቡ ቅነሳ አግባብ አይደለም ይመለስልኝ በሚል ይግባይ ማለቱን ዝግጅት ክፍላችን ለማወቅ ችላለች። የኢትዮጵያ ሴቶች ፕሪሚየር ሊግ በአያኛ ሳምንት ጨዋታዎች ነገ ይመለሳል። በአዋሳ የተከናወነ የሚገኘው የኢትዮጵያ ሴቶች ፕሪምየር ሊግ የአያኛ ሳምንት ጨዋታ ነገ ሁለት ጨዋታዎችን ከረፋት ጀምሮ ሲያስተናግድ ድሬድዋን ከአዲስ አበባ ኤሌክትሪክን ከአዳማ ሲያጫውት፣ ረቡዕ አንበርቾ ከልደታ፣ ባህር ዳር ከአዋሳ፣ አርባሚን ደግሞ ከቦሌ ጋር ይፋለማሉ። ሐሙስ ንግድ ባንክ ቂርቆስ፣ ሲዳማ ደግሞ ከመቻል ጋር የሚጫወቱም ይሆናል።